ሰላም ሰላም፣ ያሲፋን ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለሁት እግዚአብሔር ይመስገን። እንዴት ናችሁ እናንተ? ደህና ናችሁ ወይ? እኔ ያለሁት እግዚአብሔር ይመስገን። አዲስ መረጃ እዚህ መጥቻለሁ ማለት ነው ቤተሰብ እና ምን መሰላችሁ አንዳንድ እገርማል ማለት ነው ምንድነው መሰላችሁ አሁን አሁን ማለት ነው ሩታ ኦርጎስ ሆና ማለት ነው ወዳ ሽማግለ ፈጣሪ ወይ ፈጣሪ ወይ፣ እንደዚህ እንዳታረገኝ፣ ፈጣሪ ወይ እንደዚህ እንደ ብድ እንዳታረገኝ። ግን ፈጣሪ ለምኑ እናንቴ ምናት መናገር ማለት ነው። እሷ ሰርግ ድግሳ ሰርግ ተሰርጎ ዱባይ ውስጥ እንደዚህ ልጁ እንደፈለገ አርጋ። አሁን ግን የእሷ ልጅ ይዛ የሳዊ የአብረሽ ልጅ ይዛ ባወዳ ከሽማግሌ ከሽማግሌ ሽማግሌ ይመስላል፣ ትልቅ ነው ሰውየው። እና እሷ ሄደች። እሷ ፈጣሪ ወይ ምንድን ናችሁ እናንተ? ያር ፈጣሪ፣ ምንድን ነው ወንድ መቀየር እንደ ኩኖ ሽሮ ሲ አልጫ ምናምን ብለን ማተም ጨዋት እንደምትቀይሩ እናንተ እንዳልጫና እንደ ሽሮ አረጋችሁ እንዴ? ምንድን ናችሁ እናንተ እንዴ? ስንት ያመጣች ኮሩ ተምን ሆነች ነው እርጉ ሰው ሆነች። እንደዚህ ቅርጥብጥ እንደዚህ እንደዚ ማረግ ይሻለ። ቆላብሽ ማረምን እንዲ ጥሩ አይደለም እናንተ። ምን ሆናችሁ ነው? ተረጋጉ። ማረምን ተረጋጉ። እንዴ ሰው እንደዚህ ያረጉጅ ነው ያረጉጅ ነው። ጌታ ሆይ መሳቅ ነው ማረም መሳቅ ነው። አብዳችኋል። የዩቱበሮቹ መደዳ እብድ ሆኗል ማለት ነው የዩቱብ ብር በቃ እንዳለ አባዳችሁ ማረሚን እኔ ሩታ አስጠላችን ማረምን ሲጀመር አስጠላችን እንዴ ምንድን ነው ባልሽ ካጠፋ ተረጋግደሽ ርጉስ ነሻንች ቤት አትቀመጥም እንዴ እንደዚህ እንደ ሴት አትሆንም እንዴ ምንድን ነው የምትጫማልቅ አንቺ ወንድ ብሄድም ችግር የለም አንቺ ምንድን ነው አስሪ ወንድ ይዛ መጣ? ጉንጭሽ ሁል ጊዜ ጉንጭሽ ሁል ጊዜ መሳብ መሳብ እንደ ብረድስት እኮ እንደ ስንቴ ጊዜ ስንት ጊዜ፣ ወይስ ሽሮ ሽሮ ሰራባቷል? ወይስ ምስር ወይስ ድንች እንደዚህ የሚሰራበት አንቺም እኮ እንደዚህ ወንዶች ይሰርብሻል እኮ አንቺ ጉንጭሽ ላይ ማለት ነው። እንዲህ ምንድን ነው የሚቆላብሽ አንቺ? ተረጋጊ። እንዲህ ሰው እንደዚህ ነው እንዲህ እንደዚህ ማረግሽ ጥሩ ነው ብዬሽ፣ ታስባለሽ እንዴ? አብርሽ ኮ ካጣፋሽ አንቺ ጣጥፋ ታጠፋለሽ እንዴ? እንዲ ምንድኑ ተስተካክል፣ ኑሩሽን እንጂ ቤተሽን ቁጭ ብለሽ ቪዲዮ መሰራት ትችላለች፣ ወንድ ጋ መሳ መጫወት፣ እንደዚህ መልክስክስም ጥሩ ነው እንዲ። አባትሽ ምን ይላል? እናትሽ ምን ትላለች? እንዴ ቢዲዮ እኮ የዚህ መድረስ አይልቅም እኮ። አንቺ አሁን ቀለበት አርገሻል፣ አገብተሻል። አንቺ ገና ምንድን ነው ከወንድ ጋር ወንድ ይዘሽ መጥተሽ ከአብርሽ የትቃጠል ብለሽ እንደዚህ የምታረግ ማለት ነው። አንቺ ቢጫ ነገር ትቀባለሽ፣ አንድ ቀይ ትቀባለሽ። ምን አለው ኢብድ ድሻርሙጣ ሸርሙጣ ንሻንቺ ማረም ነው። ማረምን አስጠላችን፣ ማረም ቤተሰብ አስጠላችን። እንዲ ምንድን ነው የሴት ሴት አስታዳቢ እንዲ ጉርጉዝ ሆነች። እንዴት ወንድ ጋር ትለሰለሳለ ሻንቺ ውሻ እንደ ውሻ ፈጣሪ ወይ እንዲ ምን የሆናችሁ ነው? ኢብድ የሆናችሁ እኮ አረፈጣሪ እንዴት፣ ተረጋጉ ምን የሆናችሁ ነው እንዴ እንደዚህ ነው። እንዲ ምንድን ነው ትዳር? እንደዚህ ነው። እንዲ እና አታፍርም? የእናት የአባት የሩታ የአብርሽና የእናት አባት አታፍርም? ስንቴ ጊዜ መጡ ተታረቀ እኮ ተታረቁ ብሎ ስንቴ ለምናችሁ እኮ። አባት የአብርሽ አባት ማለት ነው። እንዲ አታፍርም እናንቺ ወንድ ይዛ ማላስላስ ወንዲዛ መሮጥ ወንድ ይዛ እንደፈለግች መሆን፣ እንዴ ጥሩ ነው ብዬ ታስባለሽ አንቺ? ብድ በዛው ወርጉ ሰው ነሽ ማለት ነው። በዛው ነው ዲሽ ገፍተሽ። አረ ጥሩ አይደለም እንደዚህ ማረግ። አረ ተስተካክተ ወይ ወይ እንዴ ምን ሆናችሁ ነው እንዴ? ማላስላስ ጥሩ ነው እንዴ? ስራ የላችሁም ሲጀመር። ይሄ ነው ስራችን እንዴ? ኢትዮጵያ ያለው እኮ ስራ የላም ሴት አሳዳቢ ማለት ነው። ኢትዮጵያ ያሉ እኮ ስራ የላቸውም ሲጀመር ማለት ነው። ስራ ካሉ ነው እንደዚህ ማድረጉ እንጂ ስራ ከሌለው ስራ ላይ ይውላሉ። ኬቴ ይሄ አረ፣ ፈጣሪ ወይ! አረ፣ ፈጣሪ ወይ! አረ፣ ፈጣሪ ወይ! እንደ እዚ ይህች የማን ነዎት? እዚ ቆይ፣ ሌላ ነው የሚያወራ። ሌላ ጊዜ እናወራለን። ይሄ ሰውዬ ሽማግሌ ትልቅ ሰውዬ አመጣች፣ እናመጣች ወይ ይሄ ይገባሻል ሆነች። አብርሽ ትንሽ ስለሆነ ትንሽ አጭር ነው አብርሽ። ይሄ ይገባሻል ማለት ያስተካክልሻል ሆነች፣ ያስተካክልሻል ሁሉም ነገር ማለት ነው።

ቀይ ከዛውም አበባ ቀይ አበባ ሰጣት። ወይ ወይ፣ ከዛም ቀለበት ለብሳ። የድሮ ፍቅረኛ ነው። ባል ነው፣ ባል ነው። በቃ አብረው ኖሮ እኮ አብ ስንት አመት ሁለት አመት ሶስት አመት እኮ አብረው ነው የሚኖሩ። ኧረ ይብድ፣ ኧረ አንቺ ይብድ፣ አንቺ ቆሻሻ። አንቺ ብታረቢ አትራባ። ማሪ፣ ማሪ ማብትር ለምን ሁሉም ሰው ይወዳታል? ግን ምን አገባኝ? ብትወዱም ባትወዱም፣ እንዴት ሲሰራ ሰራችሁ፣ ትክክል አሰራችሁ ማለት ነው። እና ተረጋጉ እናንተ እንዴት እብድ እንዳትሆኑ። ማረሚን ዲ ምንድነው? አሽቃባጡላ ማለት ነው። ቅብጥ ቅብጥ ትላላችሁ እናንተ ውስጥ ውስጥ ሮጣችሁ፣ እኛ ጧት ጀምረን እስከማታ ላይክ ሼር እና ሰብስክራይብ አርጉልኝ ያላል ያለን

አራቱስ የብርሽ ነው ወይስ የሄ ነው ወይስ የሳ ነው? የአንዱ ልጁ ከዚህም በፊት ሁለት ወር ነው ሶስት ወር በፊት ሌላ ወንድ ጋር ነበረች ዳኔ ጋር ነበረች። ስንት ነው ወንድሽ? ስንት ነው? ስንት ነው እንዴ? ልጁ የማን ልጅ ነው? ያሁኑ የመጣ ይሆናል ልጁ ማለት ነው። ፈጣሪ ጠብቀን። እውነት ማለት ነው ከባድ ነው።